ጤና ይስጥልን የፈጠነ ሚዲያ ቤተሰቦች። የፈጠነ ሚዲያ መረጃዎች ከሰዓት ጀምሮ ወደ እናንተ ይደርሳሉ፣ ተከታተሉ። አንድ ትልቅ የሀገር ዋርካ አጥተናል። በርካታ ኢትዮጵያውያን በክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ሞት ኢትዮጵያውያን ማዘናቸውን በተለያዩ መገናኛ አማራጮች እየገለጹ ይገኛሉ። ኢትዮጵያውያን አንድ ትልቅ አስታራቂ አባት አጥታለች እየተባለ ነው የሚገኘው። በመረጃ ሰዓታችን አካትነዋል። የክብር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ህልፈት የተሰማውን ሀዘን ገለጸ። እንመለከተዋለን። በአማራ ክልል የደሴ መምህራን ኮሌጅ ሰልጣኝ ተማሪዎች ለረሃብ መጋለጣቸው ተሰማም። ተማሪዎቹ በወር 760 ብር ብቻ እንደሚከፈላቸውና ይህም ለምግብና ለሌሎች ወጪዎች እንደማይበቃቸው ነው የተነገረው። በመረጃ ሰዓታችን እንመለከተዋለን። በአፋር ክልል ገዋኔ ከተማ የሚገኙ ሰራተኞች የተቃውሞ ድምፅ ማሰማታቸው ተገለጸም። ሰራተኞቹ ለተቃውሞ የወጡት ደሞዝ ስላልተከፈላቸው ነው ተብሏል። የመረጃ ሰዓታችን አንድ አካል አድርገነዋል። ግብጽ ከኢትዮጵያ ጋር ብትደራደር ይሻላታል ሲሉ የአሜሪካ ዲፕሎማት ተናገሩ። መረጃዎቹን በዝርዝር እናቀርባለን። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ከዚህ ዓለም በሞት መለየት የበርካታ ኢትዮጵያውያንን ልብ እንደሰበረ እየተነገረ ይገኛል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ከዚህ ዓለም በሞት መለየት የተሰማው በትናንትና ዕለት ነበር። ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸውን ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝደንቱ ጽህፈት ቤት የተገኘው መረጃ አመላክቷል። ህልፈታቸው ከተሰማበት ሰዓት ጀምሮ ትሁት አስታራቂና ደፋር አባት አጣን እያሉ ኢትዮጵያውያን ሀዘናቸውን እየገለጹ ይገኛሉ። ሙፍቲ ሀጂ ህዝበ ክርስቲያኑንና ሙስሊሙን ማህበረሰብ በእኩል ዓይን የሚያዩ ለሰው ልጅ ክብር ያላቸው አባት እንደነበሩ በርካቶች እየመሰከሩላቸው ነው። ኢትዮጵያ አስታራቂዋን የሀገር ዋርካ አጥታለች በሚል ብዙዎች ሀዘናቸውን እየገለጹ ይገኛሉ። ሙፍቲ ሀጂ አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 አመት ሊሞላኝ ነው። ለሊት እንቅልፍ የለኝም። ለሁለት ሰዓታት ብቻ ነው የምተኛው፣ ቀሪውን አለቅስበታለሁ። ለምንድነው ብዙ ለማ የማይቆይበት የምንጋደለው ለምንስ ነው የምንጫረሰው? በጣም ያሳስበኛል ያስለቅሰኛል በማለት ከመሞታቸው ጥቂት ቀናት አስቀድመው ተናግረው ነበር። ሀጂ ሙፍቲ ከዚህ ቀደም ስለ ሰውና ስለ ሀገር ክብር አብዝተው የሚያደርጓቸው ንግግሮች ህልፈታቸውን ተከትሎ ንግግሮቻቸው እንደ አዲስ እየተደመጡ ነው። ሰው ሁኑ፣ ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቅደም። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረት ክብሩን ጠብቁት በማለት ፈጣሪ አዟል የሚሉ ሀገራችን ያለችበትን ወቅታዊ ሁኔታ ግንዛቤ ውስጥ በመክተት በሰው ልጆች ላይ ስለሚደርሰው እንግልትና ግድያ በድፍረት የሚናገሩ ጀግና አባት ነበሩ። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ዛሬ ከቀኑ ስድስት ሰዓት ለረጅም ዓመታት ባስተማሩበት ፒያሳ በሚገኘው ኑር መስጂድ ሶላተል ጀናዛ ተካሂዷል። ከቀኑ ስምንት ሰዓት ጀምሮ በሚሊን የማዳራሽ ከፍተኛ የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራም የተከናወነ ሲሆን ከቀኑ አስር ሰዓት ስርዓተ ቀብራቸው ኃይሌ ጋርመንት በሚገኘው መኖሪያ ቤታቸው ግቢ ውስጥ ተፈጽሟል። በተሰማው የተቀዳሚው ሙፍቲ ሀጂ ኡመር ኢድሪስ ህልፈተ ህይወት የተሰማኝን ጥልቅ ሀዘን ለመግለጽ እወዳለሁ ሲል አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ገለጸ። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በሙስሊሙ ማህበረሰብ ብቻ ሳይሆን በመላው ወገን እጅግ ተወዳጅ፣ ርሁሩህና ትሁት የጥሩ የሃይማኖት አባት ምሳሌ ነበሩ ሲል ገልጿል። በተሰማው ህልፈተ ህይወታቸው በደረሰው ሀዘን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው የሙስሊሙ ማህበረሰብ መጽናናትን እየተመኘው ፈጣሪ ነፍሳቸውን እንዲምርልን ከልብ ያስገብመኛለሁ በማለት ነበር ቴዲ አፍሮ ሀዘኑን የገለጸው። የመምህራን ስልጠና እየወሰዱ ያሉ ተማሪዎች ለምግብ የሚሰጣቸው ገንዘብ ስላልበቃቸውም ሰው ቤት ተቀጥረው በቤት ሰራተኝነት እየሰሩ ነው ተባለም። ከ40 ዓመት በላይ መምህራንን በማሰልጠን የሚታወቀው የደሴ መምህራን ማሰልጠኛ ኮሌጅ በመምህርነት በዲግሪና ዲፕሎማ የሚሰለጥኑ ተማሪዎች በወር ለምግብ የሚሰጣቸው 760 ብር ለመኖር ስላላስቻላቸው ሰው ቤት ተቀጥረው በቤት ሰራተኝነት ከጫካ ጭራሮ እየለቀሙ ለምግባቸው የሚሆን እንጀራ እየጋገሩ ለመማር እንደተገደዱ ተናግረዋል ተብሏል። ጦርነትና ኑሮ ውድነት ተጨምሮ ተማሪዎች ትምህርት ለመማር ተቸግረናል ሲሉ መግለጻቸው ነው የተሰማው። ጭራሮ ለማገዶ ለመሰብሰብ ወጥቶ የሞተ ተማሪም እንዳለ ተሰምቷል። ነገ ተማሪዎችን ለማስተማር የሚሰለጥኑት መምህራን የሚማሩትን ሳይሆን የሚበሉትን በማሰብ የማገዶ እንጨት በመልቀም የቀን ጉልበት ሰራተኛ በመሆን እንዲሁም ሊጥ አውክቶ እንጀራ በመጋገር ጊዜያቸውን እንደሚያሳልፉ ከሰልጣኝ ተማሪዎች የተገኘው መረጃ ጠቁሟል። በአፋር ክልል ገዋኔ አካባቢ ደሞዝ ያልተከፈላቸው ሰራተኞች ዛሬ መንገድ በመዝጋት ድምፅ አሰምተዋል። እንጨት ሰብስበው ከአሮጌ ጎማ ጋር ሲያቃጥሉ ታይተዋልም ተብሏል። መንገድ ከመዝጋት ውጭ በተሽከርካሪም በተሳፋሪም ላይ ምንም ችግር አላደረሱም። ጥያቄያቸውን በሰላማዊ መንገድ ማቅረባቸው ነው የተነገረው። የ2017 ዓ ም በጀት ዓመት ያልተከፈለን ደሞዝ ይከፈለን የሚል እንደሆነ ተነግሯል። ከደሞዝ አለመከፈል በተጨማሪ የውሃ ችግርና የመልካም አስተዳደር ችግር በመኖሩ መፍትሄ እንዲሰጣቸው መጠየቃቸው ያገኘችውን ከስፍራው ያገኘነው መረጃ ያመላክታል። ኢትዮጵያውያን በተገፉ ቁጥር የበለጠ ይጀግናሉ ሲሉ የአሜሪካው ዲፕሎማት አምባሳደር ቲቦር ናዢ በኤክስ ገጻቸው ገለጹ። በአባይ ግድብ ጉዳይ ላይ ለግብጽ መልእክት ያስተላለፉት አምባሳደሩ ግብጽ የፖለቲካ ድራማውን በመተው ከኢትዮጵያ ጋር ሀቀኛ ድርድር ታድርግ። ግብጽ የፖለቲካ ድራማውን ወደ ጎን በመተው በአባይ ወንዝ በተገነባው የታላቁ የኢትዮጵያ ሕዳሴ ግድብ ዙሪያ ከኢትዮጵያ ጋር ሙያዊ በሆነ መንገድ የቴክኒክ ድርድር ማድረግ አለባት ሲሉ ገልጸዋል። በግል ልምዴ እንደተረዳሁት ኢትዮጵያውያን ፍርሃት የሌለባቸው በተገፉ ቁጥር የበለጠ የሚጀግኑ ናቸው። የዛሬን ተጨባጭ እውነት ተቀብሎ ወደ ድርድር ለመግባት ጊዜው አሁን ነው ሲሉ በኤክስ ገጻቸው መልእክታቸውን አስተላልፈዋል። የተከበራችሁ የፈጠነ ሚዲያ ቤተሰቦች፣ የዛሬው የፈጠነ ሚዲያ መረጃዎች የተመለከታችኋቸውን ይመስሉ ነበረ። አብራችሁን ቆይታ ስላደረጋችሁ እጅግ አርገን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። በያላችሁበት ጥሩ ጊዜ ተመኘን። ሰላም።